ሁላችሁም ፈርዳችሁብኛል፣ ጠልታችሁኛል፣ ከጎኔ አልሆናችሁም፣ ተሳድባችኋል ብለካል። እኛ ኮ ጠንቋይ አይደለንም። መጀመሪያ ለሚስትክ፣ ለነፍሰ ጡሯ ከጎኗ መሆን ነበረብክ ማለት ነው። እሷ ሆስፒታል ሆነ እጅ ለእጅ ተያይዘ ከናርዲ ጋራ ስትሯሯጡ ነው እኛ ያየ ነው። እንግዲህ መጀመሪያ ቀን ገና እንዳየካት ብርጭቆ ተዘውሯል ማለት ነው። እና ኮሜንት ላይ ሁሉ እያሉ ስስቅ ነበረ። በጣም ነው የሚገርመው። ሆኖም ትዳሬ አንድ ፈርሷል ከሁብዬ ጋር ቢቀጥልም ባይቀጥልም ከአንቺ ጎን ግን እሆናለሁ ብለካል እና የሁብዬ ህይወት አያሳዝንክም ለዚያውም ሁለት ነፍሶና ማለት ነው እና ነገሮችን ሳታጣሩ ሱራና ኪራ ራሱ እርወጣችሁ ልጅቷን እቤት ድረስ ይዛችሁ መሄዱ ራሱ በጣም ትልቅ ጥፋት ነው ናሂም ጥፋትክ ምኑ ላይ ነው መጀመሪያ ይሄንን ነገር ሲላክልክ ስታውቅ ለሁብዬ ማማከር ነበረብክ። አንደኛ ሁብዬ ባለቤት ክናት፣ ሚስት ክናት፣ ሁሉ ነገር ክናት። ትልቁ ጥፋት ያጠፋከው ይሄ ነው። ብቻ ክን ከመወሰን እረ እንደዚህ እንደዚህ ተፈጥሯል፣ ግን በእኔ ቁጥርና በእኔ ስም ነው፣ አካውንቱ የእኔ አይደለም፣ ቁጥሩ ለጓደኛ የሰጠውት ነው። የሆነች ልጅ እንደዚህ እያለች ነው ምንት ያለሽ ለክ ለምንሳት ታማክራት። አሁን ጥፋትክ ያንተ ትልቁ እሱ ጋር ነው ማለት ነው። እኛም ልንሰድብክ የቻል ነው እሱ ጋር ነው በቃ፣ ብዙ ሰው ሊሰድብክ የቻለው እሱ ጋር ነው ሙሉ በሙሉ ናሂ አያረግም በጣም ጨዋ ነው እያል ነው ማለት ነው። ያው በትዳረክ ላይ ሽት እንደማታረግ እንደገና ደግሞ ለትዳርክ ለልጅ ክብር እንዳለክ በጣም እንግዲህ የጨዋ ቤተሰብ ልጅ እንደሆን እያየን ስለሆነ ማለት ነው ነውና መጀመሪያውኑ፣ ይሄ ነገር ከመጀመሩ በፊት እንደዚህ ከክፍል አንድ እስከ ክፍል አምስት ከመድረሱ በፊት ለሁብዬ ብትነግራን ኖሮ ሁብዬም ራሷ አንስታ እንደዚ አልቅሳ ተናዳ ሆስፒታል አትገባም ነበረ። እንግዲህ ሆስፒታል ራሱ እሷ ሆና እናንተ እጅ ለጅ ተያይዛችሁ ነው የመጣችሁት ማለት ነው። እንደውም ሰው ናሂን ለምን ጸበል የሚወስደው ሰው ጠፋ ወይ፣ የሆነ ነገር ናርዲ አስነክተዋለች ነው እየተባለ ያለው። እኔ እዚህ ጋር አንድ ነገር ማለት የምፈልገው አብሶ ለኛ ለሴቶች አረብ ሀገር ለምንሰራ፣ ከኔም ጀምሮ ማለት ነው እና ግን እንዴት ነው ተሳክቶላችሁ ለማታቁት ወንድ ሞልቶላችሁ ብር የምትልኩት? በእውነት በጣም ነው የሚገርመው። እንዴት ሞልቶላችሁ እኔ የሆነ ልጆቼ የራሱ እየላኩ ምንም አልሞላ ብሎኛል ማለት ነው። እና ምንም ጠባይ አይልም። ታድላችኋል፣ በእውነት ይጨምርላችሁ። ለጎረምሳ የምታበሉ ማለት ነው። በጣም ይገርማል። ክርስቶስን እና ለማታቂ ወንድ ገና በሶሻል ሜዲያ ላየሽ ወንድ እንዴት አምነሽ አንቺስ ብርሽላክሽ? ለምን በአካውንትሽ ቅርቅር አድርገሽ አልከተትሽም እንዴ ማስቀመጫ ታጣሽ? ለምን ጡት ማስያዣ ጡት ማስያዣሽ ውስጥ ለምን ሳታስቀምጪ? መደብም ትወስድብኛለች ይጠፋብኛል፣ ከሰራተኛ ጋር ምሰሪም ተሆነ አንዳንድ አሉ የሚያነሱ ማለት ነው እና እጃቸውን ትን የሚል ለምን እንደዛ ሳታረጊ በራስሽ አካውንት አትከችው? ስትመጪ ቤቱንስ አትገዥ? በጣም ትልቅ ጥፋት ያጠፋሽው ናርዲ፣ እዚህ ጋ ነው ማለት ነው እንግዲህ በፍቅር ጦዝ ብለሽ ብርሽን ልከሽ በብርሽ ልታገቢ ማለት እኮ ነው። ብር ልከሻል ከአረብ ሀገር፣ እዚህ ስትመጪ ልታገቢው ቤት ሰርቻለሁ ብሏል። በራስሽ ብር ወንዱን ልታገቢ እኮ ነው። ኧረ ይሄ ራሱ በጣም ቅሌት ነው ማለት ነው እና እኔ እዚህ ጋር በመበላትሽ አታሳዝንኝም። ለመሰለሽ እኔ በጣም የሚያሳዝነኝ ሁብዬ ናት። የምታሳዝነኝ ትዳሯ በመበጥበጡ ትዳሯ በመፍረሱ ምንም በማታውቀው ነገር እንደዛ ራሱ አንስታ ሆስፒታል በመግባቷ። እንደገና ደግሞ በቃ ሌላ ከዚህ በፊት የምትተዋወቁ የረጅም ዓመት ፍቅረኛሞች ነበር የምትመስሉት፣ ከናሂ ጋር ማለት ነው። አይታችሁ ከሆነ ከናርዲና ናሂ እንደዛ ነበረ ሙዳቸው፣ ስታይላቸው የሚያራምደው ናሂ ራሱ የምታራምደው የነበረው ማለት ነው። እና ስለዚህ እንዴት ትረዳካለች? ሁብዬስ እንዴት ትረዳካለች? መጀመሪያ አላስረዳካትም። እችሊ ተጭበርብራ ነው ስማችን ሊጠፋ ነው፣ ስለዚህ ሁብዬ የሆነ ነገር ማረግ አለብን ብለክ እኮ አልተናገርክም ማለት ነው። እና ልጅቷን ተስፋ እየሰጠካት ተስፋ እየሰጠካት ቀለበት ይዛልክ መጣች። በመጨረሻ እንግዲህ ቀለበት ይዛ መጣች። ልጅቷ ፍቅር ይዟታል። ልጅቷ ያለችው ሌላ ሙድ ውስጥ ነው። ናርዲ ያሰበችውና አንተ የምታስበው እንግዲህ የተለያየ ነው ማለት ነው። ጫማና ኮፍያ ታውቃላችሁ፣ ማይገናኝ እንግዲህ ጫማ ታች ነው፣ ኮፍያ ላይ ነው ማለት ነው። እሷ እያሰበች ያለችው እንደ ኮፍያ ነው፣ እሱ እንደ ጫማ ነው። እዚህ ጋር የተረዳሁት እንደዛ ነው ማለት ነው። አሁን እንግዲህ የናርዲ መቋጫ ላይ ደርሰዋል። በገዛ እጇ የሰጠች ብር ነው እዛ ጋር፣ ቤተሰብን እየበደሉ ለጎረምሳ ለወንድ በእውነት ወንዱ ታዲያ ለምን ስራ ይሰራል? ለምን ዝቅ ብሎት ይሰራል? ማንንም ፎቶ እየላከ በቃ በመልኩ እየተማለልን የሰራነውን ብር ለወንድ ካበላል፣ ቤተሰብ ቤተሰብ ታዲያ ቢበላ ምን ይቆጫል፣ ቤተሰብ ቢበላ ምን ይቆጫል ማለት ነው። አሁን የታግኝተሽ ብርሽን ልታስመልሽ ነው። በእውነት በጣም ነው የሚያሳፍረው። ጥንቃቄ ልታደርጉ ይገባል። ያለ እንቅልፍ ሰርተሽ እዚህ ጋር ፎቅና ምድር ወተሽ እግራችን ውስጥ እግራችን ተቃጥሎ ወገባችን በህመም ታሞ ራስ ምታት ይዞ እንቅልፍ ጠግበት ሳንተኛ ስንበላ ተሳቀን ስንስቅ ተሳቀን። እውነቴ እኮ ነው። ማንም አረብ ቤት ያለ ያቀዋል። ምንም ነፃነት የምትሰሩበት ቤት ቢኖር ምንም ቢኖር ማለት ነው፣ ሁሉም ነገር ላይ የሰው ነገር ስለሆነ እነሱ አረቦች ሲባሉ ስትሰሩላቸው እንጂ ስትበሉ ስትስቁ ደስ አይላቸው ማለት ነው እና ምንም እኔ እንጃኔ ብቻ ይህን ሁሉ ቻሌንጅ አሳልፈሽ አራት አመት እንግዲህ በአራት አመት ውስጥ እኮ ብዙ ህመሞች፣ ብዙ ደስታዎች፣ ብዙ ሐዘኖች እንዴ ቀን በቀን እያለቀስን መለቅስ የለም፣ ደስተኛ እንመስላለን። ስንስቅ ስልክ ስናወራ ደህና ነን፣ አዎ ሰላም ነኝ ስንል ማለት ነው። ይህን ሁሉ ቻሌንጅ አልፈሽ የሁለት አመት የሁለት አመት ረ እግዚአብሔር እና ክርስቶስ እግዚአብሔር እና ክርስቶስ ፈጣሪ ሁንሽ፣ እንደው። ናሂ ጓደኛው ስለሆነ ስለሚያውቀው በህግ በኩል ግማሹ ከተመለሰልሽ ነው እንጂ በቃ እሱ አከተመ ማለት ነው። ለማንኛውም ፈጣሪ እርዳሽ ማለት ነው። ፈልገው አሁን እንግዲህ የናርዲን ስለ ቋጨ እውነቱንም ስለተናገርክ ናሂ ማለት ነው አሁን ሁብዬ ውብዬን ማለት ነው። እግሯ ላይ ወድቀክ እውነቴን ነው። የሃይማኖት አባቶችን ቢሆን አምጥተክ አልቅሰክ ይቅርታ ጠይቃት። አንደኛ ልጅክ እናት ናት፣ ሁለተኛ ነፍሰ ጡር ናት። በጣም በጣም ዋጋ የከፈላችሁበት ስንት ውጣ ውረድ ያያችሁበት ትዳር ስለሆነ ትዳራችሁ እንደዚህ መፍረስ የለበትም ማለት ነው። አሁ ትልቅ ጥፋት አጥፍተካል እንዴ አሁንም እኮ አንተ እዚህ ጋር የተናገርከው ቃላት አለ። ምንም ተስፋ የለኝም ትዳሬ ቢፈርስም ከሁብዬ ጋር እያልክ ነው። ምን ነው ትዳሩን አትፈልገውም እንዴ? ነው ከናርዲ ጋር ልትጋቡ አስባችሁታል፣ አስበካል። ስለዚህ ወደ ትዳርክ መሮጥ አለበክ ማለት ነው። እና ከሚስት ጎን ነበረ መሆን ያለብክ እንጂ ናርዲም ሰው ናት። በዛን ሰዓት ሁላችንም የተረዳ ነው። ፍቅር ይዟት ከዚህ በፊት እንግዲህ እንደምትጻጻፉና ሌላ ግንኙነት እንዳላችሁ ነው። ስለዚህ ሰውም የተቆጣት ግማሹ ሰውም የሰደበክ በዛ ነው። ጥፋትክ ምን እንደሆነ እኛ ጠንቋይ አይደለንም እኮ የምናውቀው። በቃ ሙዳችሁ የምታራምዱት አብራችሁ እጅ ለእጅታ ይዛችሁ ሚስት ከዛ ሆስፒታል ተኝታ ማለት ነው። ለማንኛውም ለቤት አዲስ ሆና ሰብስክራይብ አርጉኝ፣ አበረታቱኝ፣ ወዳችኋለሁ። ፈጣሪ ሀገራችን ኢትዮጵያ ሰላም ያድርግልን። አረብ ሀገር መጥተሽ ለወንድ ብር የምታበይ ግን ይበልሽ።